ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል። የኔ ሰላም በዝቶልኛል። ድርሳነ ኃይሉ እባላለሁ። ዛሬም እንደተለመደው በተመሳሳይ መልኩ በሌላ ዝግጅት ተገናኝተናል። በኢዮሃ ሚዲያ ላይ በቀረበው ቪዲዮ ላይ ያለኝን ሀሳብ አስተያየት ከሰማሁትና ካየሁት ላስቀምጥ ነው የመጣሁት። ታዲያ ይሄ ፕሮግራም እንድንማማርበት ተብሎ የተዘጋጀ ስለሆነ ከታች ካመንት ሲያስቀምጡልኝ በአስተዋይነትና በጨዋነት እንዲሆን በአክብሮት እጠይቃለሁ። ዛሬ የምመጣው በእውነተኛ ታሪክ ላይ የተመሰረተ ታሪክ እና ወይም ደግሞ የራሴን ታሪክ ይዤ ነበር ልመጣ ያሰብኩት፣ ግን በአጋጣሚ ቪዲዮውን አየሁት እና አጠር ያለ ነው ሀሳቤን ላስቀምጥ መጣሁ ማለት ነው። ቪዲዮውን አይቼ የልጅቷን ታሪክ ሙሉ መረጃ እንዲሆናችሁ ገብታችሁ እዩሃ ሚዲያ ላይ ነው ፖስት የተደረገው። በአጋጣሚ በእስሱ ጥፍሬን ማሳጅ አደርጋለሁ፣ አይ ኮንታክት ላይኖረኝ ስለሚችል ከወዲሁ ይቅርታ ጠይቃለሁ። ሰው ዛሬ የልጅቷን ታሪክ ሳይ እኔ እናትም ነኝ ልጅም ነኝ። ገብቷቸዋል። መሀል ላይ ነኝ እንደ ልጅቷ ነኝ እና ግን ከእናቴ ጋር ነው። እናቴ አሳድጋኛለች። እናትነትን ያው የእናቴን ፍቅር አግኝቼ ነው ያደግኩት። ከዛ በኋላም ደግሞ በደንብ አገኛት አለ ትመጣለች፣ ትሄዳለች። ከዛ በቃ አሁን አብረን ነው የምንኖረው። በደንብ ነው ማገኛት ማለት የእናቴ እና የልጅ አታችመንት አለኝ። እናትን የማጣትን ፍቅር ብዙ አላውቀውም ከእናት ጋር አለማደግን ማለት ነው እና ልክ ልጅቷ መታ ታሪኳን ተናግራ ስትሄድ እኔ ስለ እናትና ስለ ልጅ ስለ አባት ምንድን ነው የሚለውን አሰብኩና ያሰብኩበትን ይዤላቸው የመጣሁት ሰው ለእኔ እናት ማለት የሚሰጥ ነገር ነው መሰጠት ነው ማለት ፈልገን የምናገኘው ወይም ደግሞ እኛ ስለፈለግን የምናገኘው ነገር ሳይሆን የሚሰጠን ነገር ነው ልጅ ማለት ደግሞ የምንቀበለው ልጅ ማለት ደግሞ መቀበል ነው። ልጆች እናቶች የሚሰጡንን ነገር ነው ተቀብለን፣ እናትሽ ነች ስትለን፣ እናትሽ ነኝ ስትለን፣ አንድ እናት እኛ ልጆች ተቀብለን፣ እሺ እኔ ደግሞ ልጅሽ ነኝ ላይክ። መውሰድ መቀበል የተለያየ ነው። መውሰድ ማለት አንድ የተቀመጠን ነገር አምጥቶ፣ ይሄ ነገር የተቀመጠን ነገር መውሰድ ማለት ነው። መቀበል ማለት ደግሞ የሆነ ሰው ሲሰጣችሁ መቀበል ማለት ነው። ሰው እናት ፍቅር ትሰጣለች፣ እኛ እንቀበልና ልጅነታችንን እንወስዳለን ማለት ነው። እኛ እንቀበልና ልጅነታችንን እንወስዳለን ማለት ነው። እየመሸ ነው፣ ቶሎ ቶሎ ላለው አሳጥረዋል። እና ዛሬ ልጅቷ መጥታ ስትናገር፣ እናትየው እናትነቷን ሳትሰጣት ልጅቷ ግን በግድ መውሰድ የማይቻልን ነገር መሞከሯ ለእኔ ትክክለኛ ነገር ነው ብዬ አላስብም። ብዙዎቻችሁ ቀውስ ምናምን እብድ ትሉኛላችሁ። ሀሳብ አስተያየቴ ከብዙ ሰው ጋር ስለማይመሳሰል አዎ እንደምትሉኝ መጀመሪያም ስመጣም ከመምጣቴ በፊትም ካየኋቸው ከሰማዋቸው ምናምን ነገሮች አመዛዝኝ ደርሼበታለሁ። እና ብዙ አይረብሸኝም። ሀሳቤ ከእናንተ ጋር ስለማይሄድ እብድ ቀውስ ምናምን ትሉኛላችሁ እና እኔ እኮ በምን አወቁ ምናምን ሁሉ ላለው አንዳንዴ አብረው ነው የሚኖሩት እነዚህ ሰዎች ምናምን ላለ እና ወደ ታፒኬ ግን ስመለስ ማለት ነው፣ ዛሬ የመጣቸዋልች እዮሃ ሚዲያ ላይ የመጣቸዋልች እንደነገርኳቸው፣ እናት አሁን ከንብረት ጋር የሚገናኝ ነገር አይደለም አይደል? እናታችሁን ስትፈልጉ ምናምን በዲኤንኤ አረጋግጣችሁ አይደለም እናትነታችሁን የምትቀበሉት። እሷ እናታችሁ ነኝ ማለት አለባት። እኛ እናታችን እናታችን ነሽ ብሎ ለመቀበል ማለት ነው፣ የምናስገድደው ነገር አይደለም እናትነት። አሁን ብዙ ሰው እቺ ልጅ የመጣችው እናትነትን ፈልጋ ነው የመሰለን። እኔም መስሎኝ ነበር። ግን ቁጭ ብዬ ሳመዛዝ ነው እናትነት ምንድን ነው ብዬ ሳመዛዝን፣ እናትነት ስለፈለግነው ብቻ ሄደን እናቴ ነሽ ብለን በግድ የምንወስደው ነገር አይደለም። እናትነትን ከፈለገን ማለት ነው እናት ማለት በቃ በማንኛውም በየትኛውም ሁኔታ ውስጥ ሆናችሁ የምትወዳችሁ፣ የምትንከባከባችሁ፣ የምትጠብቃችሁ፣ ከብዙ ነገር የምትደርስላችሁ ማለት ነው እናት ማለት። ልጅ ማለት ደግሞ ለእናቱ የሚታዘዝ ለእናቱ በቃ የማይሆነው ነገር የለም። ልጅ ማለት እናቱን ሁልጊዜ ሄዶ የሚያይ የሚንከባከባለው፣ ልሽ የሚላት የሚጦራት ነው ልጅ ማለት ማለት ነው። እና በሁለቱም በኩል ፍቅር መተሳሰብ ብዙ ነገር ያለበት ነገር ነው እናትና ልጅ። አሁን የዛሬ ታሪካችን ጋ ግን ስመጣ የሁለቱም እናትየውም እናትነቷን እናት ነኝ ለማለት አልፈለገችም። በፍላጎት የሚሆን ነገር ነው እንጂ ዲኤንኤው ከተመረመረ በኋላ ኢማጅን ፐብሊክ ላይ ይዛት ከመጣች በኋላ ዲኤንኤ ከተመረመረ በኋላ እና ባዮሎጂክሊ ባዮሎጂክሊ ማለት ነው በሳይንስ እናትነቷ መሆኗ ከተረጋገጠ አሁን እናትነች ነው የምትባለው። ማለት አንድ ሰው ስፕሪቹዋሊ ስፕሪቹዋሊ ያለውን ስታተስ ካልተቀበለ ማለት ነው መንፈሳዊ የተሰጠውን በእግዚአብሔር በኩል ማለት ነው የተሰጠውን ነገር ካልተቀበለ ልጅቷስ ትክክለኛ እናትነት ፈልጋ ነው የመጣችው ወይስ እናትየውስ ትክክለኛ እናት ተሆናታለች? ኢቨን እንኳን እንዲ ኔው ቢደረግ ማለት ነው ገና ሳይደረግ ራሱ ዲና ያድርጋለች የሚመስለው ከኢንተርቪው እና ዲና ያደረገች ስለሆነ የሚመስለው ፐብሊክ ላይ ካመጣቻት በኋላ አሁንም ባዮሎጂካሊ እናትነቷን ለማወቅ ነው ወይስ ስፕሪቹዋሊ እናትነቷን ለማወቅ ነው? ለልጆቼ መስጠት ነው እንጂ የምቀበለው ነገር እነሱ ናቸው የሚቀበሉት። እኔ የምሰጣቸውን ነገር እነሱ ይቀበሉት። እና ልጆች ደግሞ መቀበል ነው እናቶች የሚሰጧቸውን ነገር መቀበል ነው ያለባቸው ያው እናትሽ ነኝ ስንባል እሺ እናቴ ነሽ ብለን ነው የምንቀበለው እና እናትነት ፍቅር ገብሳችኋል በምንም ነገር የማይወሰን ፍቅር፣ በቃ የማይወዳደር ኖራችሁም አልኖራችሁም የምትወዳችሁ፣ የምትዳብሳችሁ ብዙ ነገር አለ። እናት የምታደርገው ነገር የሀ ያሀ ነገሯን ስትሰጠን ነው እናታችን ነች ብለን የምንቀበላት እና እናታችን ነች ብለን እንደ እናት የምንወዳት ምንም ነገር ካላደረገችልን ግን ሁላችንም እርግጠኛ ነኝ አንኮንዲሽናል ላፍ ሊኖር ይችላል። ግን እንደዚህ ስፍስፍ ብለን እናትነቷን ነው የምንፈልገው ብለን በዚህ መልኩ የሚመጣ አልመሰለኝም። እና ለእኔ ማለት ያለው ነገር ግልጽ አልሆነልኝም። አሁን ለእኔ ለምሳሌ ማለት ነው እና ብዙዎቻችሁ ከአመንቱንም ገብቼ ሳይ አይዞሽ አንቺ ጥሩ ሰውነሽ ምናምን ምናምን ይላል ማለት ነው እውነት እናቷ እንደኛ እናት ማለት ነው። አሁን እኛ በኛ እናት በኩል ሆነን ል እናቶች እናት ስላለን እኔ እናት አለኝ። በእርግጥ ነግሬያቸዋለሁ ነው ግን ለልጆቼ መስጠትን ነው እናትነትን መስጠትን ነው ያስተማረችኝ እናቴ፣ እና ለልጆቼ ያለኝን ነገር በሙሉ ነው የምሰጣቸው። ልጆቼ ደግሞ የሰጠዋቸውን ነገር በሙሉ ይቀበላሉ ማለት ነው። ተቀባዮች ናቸው። ሰው አሁን እህታችንም ጋር ያለው ነገር ለልጆቿ እናትነትን መስጠት ላይ ፎከስ ብታደርግ ልጆቹ ደግሞ የእሷን እናትነት መቀበል ላይ ፎከስ ቢያደርጉ ብዬ አስባለሁ ማለት ነው። አያገባኝም፣ አውቃለሁ ግን ያው ያለኝን ሀሳብ አስተያየት ላስቀምጥ ብዬ ነው በዚሁ ማለት ነው። ሰው ለእኔ የዛሬው ታሪክ የሚያሳየኝ ዴኔ ድረስ መንፈሳዊ እናትነቷን አምና ሰታኝ ካልተቀበልኩኝ ማለት ነው ወይም ደግሞ በቃ እናቴ የምትፈልገው እናት አለመሆን ነው። እኔ እሷም በሆን በቃ የእናቴን ፍላጎት ነበር እማሟላው ነው በስነ ስርዓት እናት ፈልጌ ከሆነ ማለት ነው። ግን ሌላ የተፈለገ ነገር ካለው ግልጽ አድርጎ ማስቀመጥ ነው። ግን ለእኔ እንደገባኝ ነው። ሰው እንዳትበሳጩብኝ፣ ያለኝን ሀሳብ አስተያየት ነው ያስቀመጥኩት። በተረፈ ደግሞ ሌላ መልእክት አለኝ። ኦፍኮርስ መልእክቴ ምን መሰላችሁ? የባለፈው እዚህ እዩሃ ሚዲያ ላይ የሰራውበት ቪዲዮ ላይ ካመንት አስቀምጣችልኝ ነበረ። በተለይ ተደጋጋሚ አንድ ሁለት ሰው ማለት ነው፣ ሰላም የምትባይ ልጅ ነች መሰለኝ ካመንት አስቀምጣችልኝ ነበረ። ሰው ለዛ ካመንት አይዶ ነው አስቤበት ነው የሰራውት። በደንብ ትክክለኛ ነገር ነው የሰራውት። መደረግ ያልነበረበት ነገር ነው። መደረግ ያልነበረበት ነገር ነው። አንዱ ሲጎዳ ለአንዱ መተሳሰብ ካልተቻለ ስላይክ አሁንም እየተደረገ ማለት ነው። በትልልቅ በባለስልጣኖች በኩል የሚደረገው ነገር ማለት ነው። እኔ በስሱ አነሳሁት እንጂ ያው እንደዚህ ካደረጋችሁ እንዲህ ነው አልኩ እንጂ አንዱን እየጎዱ አንዱን መጥቀም በትንሹ ከመጀመሪያው ጋር ይዘን ማስቆም ካልቻልን እያደገ እያደገ እያደገ ሲመጣ ልክ ሀገር አንዱን እየደበደቡ አንዱን እንደማብላት ይሆናል ብዬ ስላሰብኩ ያመንኩበትን ነው እና ሰውስ ስለምታቂያት ነው ወይ ምናምን ብለሽ ካመንት አስቀምጥሽልኝ የነበረ እዛ እንትን ላይ ማለት ነው። እዚህጋ አስገባላችኋለሁ እኔ ማንንም ስለማውቅ ምናምን አይደለም። መጥቼ እዚህ ጋ ማወራው ውስጤ ያለውን ነገር ነው ማወጣው። እና ማየት መብታችሁ ነው፣ አለማየት መብታችሁ ነው። ሰው ስለሚወደኝ አለምሰገድ እንዲወደኝ እከሌ እንዲወደኝም ብዬ አይደለም የምሰራው። እኔ በበኩሌ ሰው ወደደኝ አልወደደኝ ምንም ነገር አይመስለኝም። በፊት በፊት ሊመስለኝ ይችል ይሆናል። አሁን አሁን ግን እኔ ሰው እንዲወደኝ ራሱ ምንም የማደርገው ነገር የለም የተለየ ነገር ማለት ነው። እና እግዚአብሔር ይውደደኝ እንጂ እግዚአብሔር የወደደውን ነገር ወደ እኔ ስለሚያመጣው ሰው እንዲወደኝ አስቤበትም አላቅም ተጨንቄበትም አላቅም። ወይም ደግሞ ስለማውቀው ይሄንን ነገር ላድርግ፣ ስለማላቀው ይሄንን ነገር ላድርግ፣ ለሰው ብዬ የማደርገው ነገር ምንም ነገር የለም። ምንም ስለማቅ እና ስለማላቅ አይደለም። የሰለሞን ላይ ካመንት የሰጠሁት እኔ ብቻ የሰለሞን ላይ ይሁን የሰጠሽኝ የሰለሞን የሰለሞንን ባለቤት በተመለከተ ይሁን ካመንት ያስቀመጣችሁልኝ የኪያን የዝንጀሮን ይሁን ካመንት ያስቀመጣችሁልኝ አልገባኝም፣ እና አልገባኝም። ስላልገባኝ ነው ሰው በተረፈ ግን ለዛሬ ይዤላቸው የመጣሁት ይሄንኑ ለማለት የመጣሁት ለተጣለልኝ ኮመንት እና ዛሬ ላየኋት ሴትዮ እናትነት ማለት ምን ማለት ነው የሚለውን ነገር ፈልገን የምናገኘው ነገር ነው ወይስ ደግሞ ሲሰጠን የምንቀበለው ነገር ነው? እናትነትንም ልጅነትንም ስለፈለግን አናገኘውም። የትኛውንም ነገር ስለፈለግን አናገኘውም። ያህን ለማለት ብዬ ነው። እና እናትነት ማለት ንብረት አይደለም። ዝም ብለን አንስተን የምንወስደው ነገር አይደለም ለማለት ፈልጌ ነው። እቃ አይደለም እናትነት ማለት። ለዛሬ ይዤላችሁ የቀረብኩት ይሄን ሊመስል ነበር። እየመሸብኝ ነው። ሰዓታችሁን ወስዳችሁ ጊዜያችሁን ሰጥታችሁ ስለተከታተላችሁኝ እጅግ ከልብ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ለምታበረታችሁኝ መልካምና ቅን ቤተሰቦች እግዚአብሔር ያክብርልኝ። ሰላም እደሩ። ባባይ